ሀቢባ አሁን፣ ለምሳሌ እሺ፣ ነቢዩ መሐመድ ነቢይ ናቸው እንጂ እንትን አይደሉም። አይደለም፣ ማለቴ እንደ ኢሳ አርጓቸዋል። ነቢዩ መሐመድን አሁን ለምሳሌ ነቢዩ መሐመድ ሞተው አሉ። አላረጉም። ኢየሱስ ክርስቶስ ግን በእኛ እምነት አሁን ሞተ ማለት በገደሉት፣ ከዛ በኋላ በሶስተኛውም ቀን ተነሳ። ግን ነብዩ መሐመድ አልተነሱማ ሞተው። ጠይቄ እና ጥያቄሽን ለማለሰብሽ መጨረሻ እንዳላቋረጥሽ። ይያ ማለት ነብዩ መሐመድ ሞቱ፣ አልተነሱም። አሁን ክርስቶስ ግን ሞተ ከመቃብርም በሶስተኛውም ቀን ተነሳ፣ እግዚአብሔር እንዳለው ቃሉን ፈጸመ ማለት ነው። እንዴት ማለት የባቢሎንን እንትን አፈርሳለሁ በሶስተኛውም ቀን ገንብቼ ጨርሰዋለሁ፣ ምናምን ሲል ማለት ነው። በሶስተኛው ቀን የራሱን መሞትና መነሳትን ነው ሲናገር የነበረው። ጨረሽ አላውራ። እስኪ ንገሪ ነቢያችን ሰለላሁ አለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ነቢያችን ሰለላሁ አለይሂ ወሰለም እስከ ሰባት ሰማይ ድረስ አድርገዋል። መሲሁ ያረገው እስከ ሁለተኛው ሰማይ ድረስ ነው እርሳቸው ከዚያ በኋላ ስድስት ሰማይ ጨምሪበት ሰባት ሰማይ ድረስ አድርገዋል። ቃል ነቢይ ሰለላሁ ዓለይሂ ወሰለም ለማ ዑሪጀ ቢሂ ኢለ ሰማ ሳቢያ ወደ ሰባቱ ሰማይ ባረግ ኩን ጊዜ አሉ እንዳረጉ ለዚያውን ከመላኩ ገብርኤል ከጅብሪል ዓለይሂ ሰላም ጋር አብረው ያረጉበት ይሻላርና ሙስሊም ነቢያችን ሰለላሁ ዓለይሂ ወሰለም አላረጉም? በደንብ አድርገዋል። ለዚያም ሳ ካረገበት ስለ ኢየሱስ ክርስቶስ እንዲሁ ሞቶ መነሳት አወርተሻል። እንደውም እንደመጽሐፉ መጽሐፉ ኢየሱስ ክርስቶስ በራሱ አይደለም የተነሳ አምላኩን ያስነሳው። ይህን ታውቂያለሽ አይደለ? ባያስነሳው ኑሮ በስብሶ የሚቀር የፍጡር ስጋ ነበር። ባያስነሳው ኑሮ ጣፈንታው ምን ይሆናል ከተባለ በስብሶ የሚቀር ስጋ ነው። ይህን ላሳይሽ። ያስነሳው አምላኩ ነው። ይህን ታውቂያለሽ አይደለ? ያስነሳው አምላኩ ነው። ይህን ላሳይሽ ከዚያ በኋላ ደግሞ እንደው ባያስነሳው ዕጣ ፈንታው ምን ይሆን ነበር ከተባለ፣ በስብስ ወጣ ነበር። እሱ ለሰው እሺ፣ ይኸውና፣ የሐዋርያት ስራ ምዕራፍ 2 ቁጥር 32፣ ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላሉ ሐዋርያቶች። ወደ አስራ ከአስራ አምስት ቦታ ላይ በላይ አለ መጽሐፍ ቅዱስ ላይ እንዳ አስነሳው አስነሳው። ማነው ያስነሳው? አምላኩ ነው ያስነሳው። እሺ አብ ነው ያስነሳው። አብ እንዳስነሳው እራሱ አምላኩ እንዳስነሳው ነው ይላሳ። በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ይላል። ከሙታን ባስነሳው በማን በእግዚአብሔር አብ ራሱን ያስነሳው እንዳይልሽ ማለት ነው። አይ አብን ያስነሳው ብሎ ጳውሎስ ዘግቶታል። እና ይህ ነው ሌላኛው ነገር። ባያስነሳውስ ምን ይሆን ነበር ከተባለ በስብሶ እንደሚቀር ይናገራል። ያው ታይሻል፣ እዚህ ጋር የሐዋርያት ስራ ላይ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው፣ እንዴ ከሙታን የታመነው የዳዊትን ቅዱስ ተስፋ ሰጣቸው። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንግዲህ፣ ባያስነሳው በስብሶ የሚቀር የሆነ የፍጡር ስጋ ነው ክርስቶስ። እንደ ማናችንን ፍጡር ናቸው። ነገር ግን ነብይ ነው፣ መልእክተኛ ነው። አምላክ ትልቅ ቦታና ደረጃ ሰጥቶታል፣ መልእክተኛ ማድርጎታል፣ ተአምራትን ሰጥቶታል። ይሄን አንቅድም። ለእስራኤል ልጆች ተምሳሌት ነበር ወይ? አዎ ተምሳሌት ነበር። በጣም ምርጥ ነው፣ ነብይ ነበር፣ ይቻላል። ነገር ግን እኔን አብልኩኝ ብሎ አልተጣራም። ያካል እኔን አብልኩኝ አራል ሳያዛቸው እንዴት ነው ሰዎች እርሱን ለማምለክ እርሱን መጣላት ነው ክርስቶስ ምን አለ ብትወዱኝ ትእዛዚህን ተጠብቃላቸው ነው ያለው አደለም ከትእዛዙ መካከል አምልኩኝ የሚላለው ወይ ነው ጥያቄ በፍጹም ነው ክርስቶስ ያን አንዱን አምላክ እንዲያመልኩ ነው ሰዎችን የሰበቀው የልጇ ግንባር ላይ እንቁላል የሰበረችው እናት በፍርድ ቤት ተቀጣች። ነገሩ እንዲህ ነው። ሄልስንበርግ ስዊድን ውስጥ አንድ ትሬንድ ቲክቶክ ላይ ይዘዋወርና የ24 ዓመቷ እናት ትመለከታለች። ልጇንም ጠርታ ካሜራ ወድራ ግንባሯ ላይ እንቁላል በመስበር ልጇ ጋር እየተሳሳቀች ፖስት ታደርጋለች። ቪዲዮ የጉድ ሆኖ ቫይራል ይወጣና ብዙ ተመልካቾች ይመለከታሉ። በዚህ መሃል ግን ልጅ ያማልኩ እናት እያለች ስትስቅም ይሰማል። ይህ ነበር ጣጣ ያመጣው። ብዙ ተከታዮች እንዲሁም ቪዲዮ የተመለከቱት ሁሉ ለስዊድን ፖሊስ መደወል ይጀምራሉ። ስዊድን ፖሊስም ሁኔታውን አጣርቶ 24 ዓመቷን እናት ወንጀለኛ ነሽ ብሎ ፍርድ ቤት ይገትራታል። በዚህም ፍርድ ቤቱ መከላከያ ሀሳብ አቅርቢ ስትባል ትሬንድ የነበረ የቲክቶክ ቪዲዮ ስጅ ነው የሠራሁት በዚህም ለሳቂ ተሠራ እንጂ ሌላ ምንም አደለም ትላለች። ፍርድ ቤቱ ግን ልጅሽን ያለ ዕድሜያ በማዋከብና የሚያማት ነገርን በማድረግ ጥፋተኛ ነሽ፣ ለዚህም 2070 ዶላር መቀጣት አለብሽ ብሎ የስዊድን ፍርድ ቤት ይወስንባታል። እናም ያገር ሰው ትሬንድ የሆነ ቪዲዮ ሁላ ጠቃሚ አይደለም፣ ሁሉም ነገር ይሰራል ማለት አይደለም። ሁላችንም የሚመጥነንም በሀገርኛ ብልና ባህል ወደኛ ቀይረ ነው የሚመጥነንም ብቻ ማድረግ ተገቢ ነው። ምናልባት እዛ ሀገር ህጉ በዚህ ህግ ጠበቀና ብዙ ለህፃናት የሚቆረቆር ህግ ስላለ ያን ያል ጥብቅ ሆኖ እቺ ህፃን ሌሎች ህፃናት መማሪያ ተደርጋ ተወሰደ። እዚህ ግን ብዙ የምናደርጋቸው በወጣትነት የምናደረጋቸው ነገሮች ለህፃናት ተጽዕኖ ይፈጥራሉና እያንዳንዱ የምናረገውን ነገር በማስተዋል እናድርግ። የዕለቱ መልእክቴ ነው የሚኖሪወት ነው። ሰላም ወንድሜ። ይህም ቪዲዮ አላህ ያለ ምክንያት አይደለም አንተ ጋር ያመጣው ኮመንት ላይ ሁላችሁም አላሁ አክበር እያላችሁ ይህ ቪዲዮ በደንብ ኮፒንግ፣ ሼር፣ ዲዩት ሪፖስት አድርጉ። ይህም እኔም ዶክተር ነኝ ያን ሁሉ አመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጻፍ ስራ አንግቶ ስንቱን ከአልጋ ላይ ክሙ አስነስቶ ክቡር ያለው ዶክተር እንዴት እናያለን? የሚበለው የሚበሏቸው ይሰማሉ ወይ መንግስት ይሰማል ወይ ህዝቤ ከደም ጋር አድሮ ከታመመ ውሎ የምታምጥ እናት ከምጧ አገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት፣ ለቤት ኪራይ ጎሎት፣ እንዴት ይታመማል። እውነት ለመናገር አልገባንም እንጂ እንደ ሀገር ያማል። አባ ሁሉም ይቀር፣ ለራሴ ኖራለሁ፣ እኔም ህይወት አለኝ፣ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆነ ቲክቶከር ሆናለሁ ብለው ያቆመለት የሀገሬ ዶክተር ምንድን ነው የምንሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይሆን እንገራችሁ። ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እምባ እያፈሰሰ እየተናነቀው ከሙያው ርቋል መኖር ሲከብድበት። ኋላ ይቆጨናል፣ ችላ ያልንበት የኋላ የኋላ አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣንለት። ስለዚህ እላለሁ ስለዚህ እላለሁ ስለዚህ እላለሁ እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏል አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚያገባኝ ጥያቄው የሚገባኝ በቃ ኔም ዶክተር ነኝ። ይሰማሉ፣ መንግስት። በነገራችን ላይ ይሄ ጥያቄ ፍትሐዊ ጥያቄ ነው። ባለስልጣንም ሆንን ተራውም ህዝብ ሆንን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ፣ ለመድህናችን ዋስትና። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃ ማለት አለብን እኮ ዶክተሮች የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ። የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም በቃ እኔም ዶክተር ነኝ።